ናብሮ ቦርሳህን ከፈተው ሲል ሊስትሮ ምንድነው አስቀያሚ በጣም ጥሩ ነው። ህግ እያስከበሩ እኮ ነው አባ እኔ መች የተጀመረ እዮ ባ ቀልጥሙን መቷት ብሎ አንዱ ግንባሩን አልመታው የእሱ ልጅ ጥረት እኩት የሚል ምንድነው ምናምን ሲል ሰጣቸው። እኔን ወደዛ ገፈተረኝ፣ እያብላሉ አስገቡኝ ማለት ነው። ከዛ አስገቡኝና ልክ ና ምናምን ብለው ውስጥ እንትን ሊሉኝ ነው ገብተዋል። የሆነ አለ እና እኔ ደግሞ አባብዬ ምናምን ቀስ አድርጌ ነገርኩኝ ማለት ነው። ከዛ ይጣሽ ሂድጣማ በእግሩ እንደዚህ ወገቤ መቶኝ ወጣሁኝ ማለት ነው። ልክ ስወጣ ትንሽ እንደሄድኩኝ ሊስትሮ ማለት ነው እና ስ ያላለኝም

በሰላም መውጣትህን ተመስገን ነው አንተ ያማር እንደ በእግር በኩል ራሱ እያሾላል ሁሉም እኮ የሚደርሱ በእግራቸውማ እንደ አንዱ አንዱ ብቻ ካሳረፈብሽ ኖርማል ነው እንደ ኧረ በስመ አብ ሁሉም ይነካ ሁሉም ይቀምሳል እንደ አሾላልኩ አንተ በሆነ ጥቅጥቅ ያለ ሰው ቢሆን ራሱ አሾላልኩ በእግሩ ገፋ ያደርጋል እኔ ደግሞ በጣም የሚገርም ነገር አኬ እኔ ገጥሞኛል ጉልበት የሚመቱ ነገር ነው። ምንድነው? አስቀያሚ በጣም ጥሩ ነው። ህግ እያስከበሩ እኮ ነው አባ እኔ

እዮውም ማለት እኮ ውሃ ሲርከፈከፍ ደግሞ ዝናብ ሲዘንብ ሁለቴ ነው የሚመታው። አንድ ከላይ ይመታል፣ ሁለተኛ ደግሞ መሬት ደርሶ ሲመጣ ተፈናቶች መጠቆሻቸው እዚህ። ትራፊክ ይዞት አልነገረህም? አካባቢ አለ መንጃ ፈቃዱ ከዚ ያሉት ማለት ነው።

ከባድ ነው። ከባድ ነው። የነ ዞና አንተ አሁን ግን እመጣለኝ አይ ቲንክ በአምስት በምናምን እመጣለኝ። እንትና እንትና አላርን ይሄ ማዕዶት ማዕዶት ማዕዶት ማዕዶት ለኢትዮጵያ ምንድን ነው? ምን ነበረ ይሄ የኢቲአርቶች አሁን በቅርብ ነው። አሪፍ አሪፍ። አይ ቲንክ በአምስት ነው ጸዲ ጸዲ በአምስት ማለት ዛሬ ስንት ነበረ? ሀያ ሰባት ጾም ውስጥ ማለት ነው። ሳይፈጣም አሪፍ ጸዲ ጸዲ ብቻ አስቤያለሁኝ እንደ እግዚአብሔር ፍቃድ። ደስ ይላል፣ ደስ ይላል። አይ ብቅ በይ፣ ብቅ በይ። ደውዪ ልናታ ላይ ስትመጪ አረ እንገናኛለን። እንደ እንጂማ ተሰድቤማ አንድ ፎቶማ ይኖረኛል። አኬ ከአንተ ጋርማ እንደ የማየውን ነገር ማለት ግድን ያስፈልገናል። ፓፓ ማን ነገር ነው የሚዘቀዘቅ? ጭዊ ውስጥ ደግሞ ገብተሃል አለቀል እንዲ አረ በስማ፣ ምን እኔ ብቻ ብቻ፣ ተው እሺ። እኔ አንዱ ነገርኩትኝ እኮ ሌግጀሪ ናቸው አልኩት። ለአንዱ ነው ስም አልጠራው አረ፣ እነሱ ሌግጀሪ ናቸው አልኩት። አይሆንም እንደዚህ ውስጥ አታገኛቸውም አሉ። ከዛ ቻአይበጠነኖር የራሱ ለአንተ ማውራት አያስፈልግ ያልቅላል ከተነካካ ፓፓ ላሽ ማለት ነው። አዎ አይ አለን። እሱማ እኮ ያው አፋችን እንትን አይለውም እንጂ ኪንግ ናት፣ እናውቀዋ። እያወራን ከአንድ ወዳጃችን ጋር ሊያስታርቀን ማለት ነው ጠ ሰምተዋል አሲሱ። ከዛ ሊያስታርቀን ምን አደረገ? አስገባው፣ ልጁ በጣም በኃይለኛው ነው የገባው። እንትን አለ በመጀመሪያ የሰው ልጅ ሲል ሰው ሊታረቅ ሲመጣ መጀመሪያ እራሱን ማሸነፍ አለበት፣ ሀምብል መሆን አለበታል እዛ ነገርኩት መጀመሪያ ሊታረቅ ሲመጣ የሰው ልጅ ሀምብል መሆን አለበት አልኩት። እሱ የመጣበት እንትን በተናደደበት ወይ ነው የመጣው እንጂ በጀነጀነበት ወይ አይደለም። በተናደደበት ነው እንጂ የመጣው በጀነጀነበት ወይ አይደለም። ረጋ ማለት አለበት አልኩት ማለት ላ ላ አሁን አን አንተ ረፈታ እኔ እንደዚህ ነገር ውስጥ አትክተትኝ። እኔ አሁን ከቶውኛአ ጭራሽ ይቅርብጅ። እንጀላ ምን ያስተምራል እንይ ይቅርብ። እሱን እማራለሁ ከሆኑ ሰዎች የምንማረ ነገር አለ፣ እሱን አይተናል። የቃል አጣጣል ረጋ ማለት። አባ አረ ያበደ ነው። ምንድን ነው? አንዱ አንዱን በዚህ ማነጽ አለበት። አረ ለማ እንት ሚሊዮን ፓርት ህይወቱን ለአንቺ የሰጠ ሚሊዮን ፓርት አኬ አረላሽ አኬ በጌታ በላት እሷን ፓርት እንደት ነበረ? አለ አረ እንጃ እኔ እረስቸዋለሁ። ምን ነበረ? እንደት ጌታ ልጅ ስላንቺ አንድ ራሱን አሳልፎ ይሰጣል። እርሱ ምን እኔ ነኝ አላለም። አንተና ቤት አራኒ ስለ ጌታችን ሊመሰክር ነው የመሰለ መጀመሪያ አባ እማ ቤት ከዛ በኋላ እሺ አንድ የምናውቀው ጀለስ አለ ማለት ነው። እሱ ቢሆን ግን ተብሎ ስለናንተ አንድ ራሱን አሳልፎ ይሰጣል። እሱ ምን ይነኝ ይላል። አይታስባ ብዙ ሲያደርጉ ነው ብዙዎች ነው እሱ ይሳ እዚህ ላይ እዚህ ላይ አይደለም። ቆይ በአካል እንጫወተዋል። እዚህ ላይ አይመችም። አዎ ይማይምት ከጀማው ነው አንዱ ሙድ እየያዝንበት ኤኒዌይስ ኑጣ ምናምን ነገር ሉጣ፣ በቃ መጣው። ሲስ እዛ አረፈደ መሰለኝ። ደውለው ነበረ። ናና ደውላ አለውኝ፣ አክሻ ደውይልኝ ሻቢ። እሺ መጣ አለውኝ። አይ ቲንክ ኔክስት ዊክ መጣ አለውኝ። እሺ ብሮ፣ እስኪ እሺ፣ እሺ አባቴ፣ መልካም ወይ አቤላ፣ እና ሲሶ ወይ ያው የተነገረውን በሙሉ ብዙ ሰው ሰምቷል። ሰሙ ብዬ ሊያዘዋል። እንደ ሰሙ ሰሙ ብዬ ሊያዘው። ያልሰማ ካለ ሰው ሁሉ እንደሰሙ ይቆጠሩት። አዎ ሰው ሁሉ እንደሰማ ይቆጠር። ያልሰማችሁ አሰሙ። ታዲያ ያልሰማችሁ አሰሙ፣ የሰማችሁ ደግሞ ላልሰማ ሰው ተናገሩና ይስሙ። አቤል አይ፣ አዎ ጨዋቸዋለሁ። እንትና አሁን ሁላችሁም እዚህ ጋር ሁለት መቶ ሰው አላችሁ፣ ሂዱና እንትን በሉ፣ ሪፖስት አድርጉትና ተመለሱ። እኔ እዮባን ምንም አላልኩም ያለ መንጃ ፈቃድ ምናምን፣ ስለ መንጃ ፈቃድም አላወራሁም። ስርዓት ያዙ። እዚህ የሚጽፉት ጽሁፍ ደግሞ ምን አሉ? አይ በቃ ቶው ይቅርታ አለ እኔ ያለ መንጃ ፈቃድ ከትራፊክ እንዳወጣሁሽ ታውቂያለሽ። አንተ በስሜ እኮ ስንት ነገር ያረክሰውን። ስማ ከላይ እስከ ታች ሰው ስለምናውቅ ነው እኛ የምናስወጣሽ። ረዲዬ ስማ ወይ የት ሆነ ነው አሁን ወደ ቦሌ የሄድኩኝ እመጣለሁኝ በአምስት በአምስት እን ስ እንገናኛለን። እኔ እንደ ሀሳብ አቤላ እንደ ሀሳብ ላይብ ስትገባ ማለት ነው። እንደዚህ አይነት ነገሮችን ባታሳየን ጥሩ ነው። አጥንት ታሳያለህ እንዲበና በጣም ማንን አስገብቶኝ ነው? ማንንም አላስገባም። ጋይስ እንዴት ናችሁ? ታዲያ ሰላም ብያለሁ ሁላችሁ ነው ሰላም ክርስቶስ ይብዛላችሁ። የሰራሁትን ቪዲዮ እየገባችሁ ሪፖርት አርጉልኝ እባካችሁ። አካውንቴ የምር የኔ ብቻ አይደለም ግን የብዙ ሰው በዙሪያ ያሉ ሰዎች ራሱ አካውንታቸው ተመጣጣልና፣ እይታ ቀንሷል ምናምን ለምን እንደሆነ አላችሁ። ዞሮ ዞሮ እንደዛ ብናረጋ ይዘው ቀረ። እሺ፣ እስኪ መዝሙር መቅፈት የሚችል ሰው አለ? መዝሙር መቅፈት የሚችል ሰው ካለ ደስ የሚልልኝ ደስ ይለኛል። ተለምድ ነው መዝሙር ማከፍተው ወይ ገብተህ ወይ ደሞ ሚከፍት ሰው ማታስገባ፣ እኔ ምን እንደሚሻለህ አንተን፣ ለስሙ ታላቃችን፣ ታላቅ ወንድማችን፣ አባታችን አለም በታኝ ያልካ ጭራሽ ወደ ገጠር ያዋጣል አይደለም። የሚገርም ማለት ነው። ከፊት ያለውን መኪና አሳልፈው እኔን በዚህ ጋር ግባ ብሎ እዛ ጋር አስፓልቱን ይወደ እኔ በዚህ በገረጃንት ያስከደኝ ምንም ፊት እንግዲህ እኔ ሳልኖር ነው። ወደ ቀኝ ያለ ያረል የት ነው የምከፍተው? እኔ ፓፓ፣ እንዴት አድርጌ ነው የምከፍተው?